በስምል ወልድ ወመንፈስ ቅዱስ አህዱ አምላክ የሚነበብ የአባታችን የአቡነ ሀብተ ማርያም ገር ሊህ ነው በአብ ስማምነን አብን ወላዲ ብለን በወልድ ስማምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራዜ ብለን ምንም ላጠይቁ አካላት ሶስት ብንል በባህሬ በህልውና እንደ አምላክ ብለን አምነን በዕለተ ሰሉስ የሚጸለይ የአባታችንን የአቡነ ሀብተ ማርያም መንገድ ልማንበብ እንጀምራለን። ከዚህ በኋላ በአባ ሳሙኤል ገዳም ወጥቶ እላ አድባር ወደ የምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ከቆየ በኋላ እግዚአብሔር ከመረጠው ከአባ መልቀት ሄደቅጅ የምንኩስናን ስራ አተቀበለ። ከዚያም ክቡራን መነኮሳት ወደሚኖሩበት ሂዶ በዚያ ታላቅና ጽኑ መንፈሳዊ ተጋርሎን ጀመረ። ንሆ ጻድቁ አባታችን አቡነ ሀብተ ማርያም በባሕር መካከል ቆሞ መቶ አምሳውን መዝሙረ ዳዊት እየደገመ በዚያውም ላይ በባህር ውስጥ ሰጥሞ ውሃ ቀፈቱ ላይ እስከሚደርስ ሰጥሞ በተጨማሪ አምስት መቶ ጊዜ ይሰግድ ነበር። እህልን በሰባት ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜም በኋላ እህልን መብላቱን ትቶ እንደ በረሃ አዋልያ ቅጠል ብቻ መብላትን ጀመረ። አርባ አርባ ቀን የሚጾምበት ጊዜ ነበር፣ ሰማኒያ ሰማኒያ ቀንም የሚጾምበትም ቀን ነበር። ቅጠልንም ቢሆን እህልንም ቢሆን ቀዝቃዛ ውሃንም ቢሆን ምንም አይቀምስም ነበር። በሌሊትም በባህር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባህር መሃል ይሰግድ ነበር። ቀደም ብለን እንደ ነገርናችሁም በቀንም አራቱን ወንጌላትና ሌሎችንም የጸሎት መጻሕፍትን ይደግም ነበር። በእንዲህ ዐይነት ጽኑ ገድልም ብዙ ጊዜ ኖረ። ይህን ሁሉ ጽኑ ገድል እያደረገ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበር። ገድልና ድካም በአበዛና በጨመረ ቁጥርም ጸጋ ረድኤቱ ይጨምርለት ነበር። ከዚያም በኋላ ከዚህ ተነስቶ ወደ ምስራቅ ሄዶ ጎሃ አርበ ወደምትባል አገር ደረሰ። በዚያም ቦታ በተሰራች ቤተ ክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በእርሷ ሆኖ መጸለይ ጀመረ። የበፊት ጽኑ ተጋድሎውንም አልተውም ነበር። አራቱንም ወንጌላት ከማንበብ ጋር ድካምና ተጋድሎንም ባበዛ ጊዜ ቅዱስ ሚካኤልንና ቅዱስ ገብርኤልን በቀኝና በግራ አስከትሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በጋህድ ታየው። ጌታችንም ወዳጅ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ክቡራት በሚሆኑ እጆቹ አንስቶ በፊቱ መንፈሳዊ ሕይወትን አሳደረበት። የመረጥኩ ወዳጅ ሀብተ ማርያም ሆይ ጽና አበርታ አለው። የመጣሁት አጸናህና ሰውነትህንም እንደ ንስር አድሳት ነው እንጂ ላጠፋ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገር ለሁሉ ድካምህና ገር ለሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፎልሃል ብዬ በእውነት እነግርሃለሁ። ለአንተ ለወደድኩና ለመረጥኩ ለወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ሁሉ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጠሃለሁ። እንዳንተ ካሉ በዋሻ በመሬት በፍሩክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝም ዘንድ ወደ ምስራቅም ወደ ምዕራብ ወደ ሰሜንም ወደ ደቡብም ትሄድበት ዘንድ የብርሃን ሰረገላ ሰጥቻለሁ። ከሰው ፊት ከተሰወሩ ባህታውያን ጋርም ኑር። ዳግመኛም የሉቃስንና የዮሐንስን ወንጌልም ባነበብክ ጊዜ በእርሱ ተጭነ ስጋዬን፣ ደሜን ለመቀበል ኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቻለሁ አለው። በጸሎትህ አምኖ በጎ ስራ ለሚሰራልህ ሁሉ በህይወት ሳለህ ልብስ በመስጠት ወይም ምግብ ወይም እግር በማጠብ ወይም እንጨት፣ ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በህይወቱ ሳለህ የሚሻ መልካምንም ስራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነትህ ቀበላለሁ። ከአንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውንና ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት የእጅ አድነኝ ያለኝን በህሊና ያሰበውን በልቡና የወሰነውን እፈጽምለታለሁ። አንተን ገርልህን ቃል ኪዳንህንም የናቀውንና ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታም አወርደዋለሁ። በበጎ ሳይሆን በመዓት ዓይን እመለከተዋለሁ። ጠላቶችን ይበቀልልህ ዘንድ ወዳጆችንም ይጠብቅልህ ዘንድ መልእክተኛ የሚካኤልም ዘወትር አይለይ። የሰጠውንም ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናት ማሕፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩ እንጂ በብዙ ገርልህና በድካም ብቻ የወደድኩ አይደለም። እንደ ወዳጄ እንደ ፊቅ ጦርም በእናቴ በማርያም ድንግል አልተምኩ። ፊቅጦርን ከሰማዕታት ሁሉ አብልጬ እንደ ወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄ ያለውና ይህ የሰጠው ቃል ኪዳኔ ለዘላለም ይሁንላ አለው። አባታችን አቡነ ሀብተ ማርያምም ይህን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ ባለ በሰማይ ከሰማይ በታችን ባለ በምድር ፈጽመ የወደድከኝ ለአንተ ለፈጣሪ ምስጋና ይግባህ ብሎ ወድቆ ሰገደ። ሚካኤል እና ገብርኤል ይህን ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባላሉ አሉ። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገም። አባታችንም ዘወትር በትጋት በጾምና በጸሎት በዚያ ኖረ። ነፍሱንም ከዛሬ ጀምሮ ሁልጊዜ እንደ መላእክት ዘወትር ትተኝ ትተኚ ከፈጣሪሽም ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና ያደረግሽው በጎ ነገር ሳይኖርሽ ከእርሱ ከፈጣሪሽ ይገባሻል ቃል ኪዳንም ተቀብለሻልና አትተኝ ይላት ነበር። ተመልሰን የአባታችን የአቡነ ሀብተ ማርያምን የገድሉን ነገር እንናገር። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አበጀ። ይኸውም በመካከሉ ያለው ስለት ሰይፍ ይመስላል ልተኛ በወደድኩ ጊዜ እንዲወጋኝ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህ እንቅልፉን አቋርጦ እንደ መላእክት ትጉ ሆነ። በመሸም ጊዜ መቶ አምሳውን መዝሙረ ዳዊት አሥራ አምስቱን ነቢያት አምስቱን ማዕሌ የሰለሞንን እስኪፈጽም ድረስ ከቀዝቃዛ ባህር መካከል ቁሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባህር ወጥቶ ከጎጆ ገብቶ በሩን ዘግቶ አራቱን ወንጌላት ይደግም ነበር። እንዲህ እየሠራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁልጊዜ ይጐበኘው ነበር። ወንድሞቹ መነኮሳት፣ ወዳጆቹ ምእመናንን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን ሀብተ ማርያምን እነገሌ ከበር ቁመዋል፣ ጉዳያቸውም እንደዚህ ነው፣ ወጥተህም አነጋግራቸው እያለ ያማክረው ነበር። እንዲህ ብሎ ቢጠይቀህ አንተም እንዲህ ብለ መልስለት ይለው ነበር። እርሱም ቅዱስ ሚካኤል እንደ ነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትን የሚነግሩት ነበር። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘውም ሀብተ ማርያምም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል እጣን በሚታጠንበት ጊዜ አቡነ ሀብተ ማርያምን ከቤተ መቅደስ አስገብቶ ከስላሴ መንበር ፊት ስገድ አለው። አባታችን አቡነ ሀብተ ማርያምም ከስላሴ መንበር ፊት ሰግዶ በፍርሃትና በረዓድ ሆኖ ቆመ። ዳግመኛም ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ንሳ አለው። ከዚህ በኋላ ሀብተ ማርያም አባ ሀብተ ማርያም በቤተ ክርስቲያን ቄሱን እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞ ቦታ ግብ አለው። የመላእክት ልማዳቸው ነውና የሚያጥነው ቄስ ቤተ ክርስቲያን መግባታቸውንና መውጣታቸውንም ምንም አላወቀም። ለመራዳትም ለመበቀልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጡለት ለወደዱት ነው እንጂ ተገልጠው ለማንም በገሃድ አይታዩምና። ከጥቂት ቀን በኋላም ቅዱስ ሚካኤል አባ ሀብተ ማርያምን ይስሐቅ የሚባል ጳጳስ መጥቶልሃልና ሂደ ከእርሱ ተባርከ የድቁና ማዕረግ ተቀበል አለው። እርሱም ጌታዬ እሺ አለ። ቅዱስ ሚካኤል ካዘዘው በቀር ምንም አይሰራም ነበርና ባልንጀራ ከባልንጀራው እንደሚነጋገር በራይም ሆኖ በገሃደም ሆኖ ቅዱስ ሚካኤል የነገረውን አይተላለፍም ነበርና ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሂዶ ማዕረገ ዲቁናን ተቀበለ። ቅዱስ ሚካኤል በረድኤት ከእርሱ ጋር ነውና የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማውም ዘንድ ባለሟልነትን እየሰጠ ያጸነዋል። በአባ ሀብተ ማርያም ላይም ክንፉን ይጋርር ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክትን ስም እየጠራ ሰማያዊ ምስጢርን ይነግረው ነበር። መጽሕፍትንም ባነበበ ጊዜ ኃይለ ቃሉን ይተረጉምለት ነበር። የማያውቀውንም ነገር የተሰወረውንም ምስጢር ያስረዳው ነበር። ከእንሰሳ ጮኸት ጀምሮ ከዱር አራዊት ድምፅና እስከ አዋፍ ቋንቋም ያስረዳው ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳንም እንመለስና አንተን ያከበረ እኔን አከበረ አንተን የናቀ ያቃለለ እኔንም የናቀ ያቃለለ ነው ብሎ ቃል ኪዳን እንደ ሰጠው እናስታውቃችሁ። ከቅዱሳት መጻሕፍት በብዙ ምስክሮች አምጥተን ባስረዳናችሁ ነበር፣ ነገር ግን መጽሐፍ መጻሕፍትን ከመጠን በላይ ማብዛት ልብ ያዘነጋል እንዳለ በመጠኑ ተው ነው ነገር ግን ይህን ታላቅ ጻድቅ የናቀና ያቃለለ ፍዳና መከራ እንዳለበት ያከበረው ደግሞ ብዙ ጸጋና ምረትን እንዲያገኝ ከአቡነ ተክለ ሃይማኖት ልጆች አንዱ ከሚሆን ከአባ እያሱ ገርል የዚህ ጻድቅ ልዕልና አግኝተን አቀረብንላችሁ። አባ እያሱ የሚባል ጻድቅ በጽርቁና በትሩፋቱ ከስምንቱ ኖሎታ አባግዕ አንድ ነው። ይህን ውድ ክቡር የሚሆን አባ ኢያሱ እግዚአብሔርን ደስ በማሰኘት ሰውንም በመውደድ ጸንቶ በደብረ ሊባኖስ ኖረ። የሀገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ጊዜ ሲያለቅሱ ለነበሩ ለእናትና ለአባቱ የምስራች ነገሯቸው። ለሞተ ሰው ከበሮ እየመቱ በገና እየደረደሩ፣ ብህንዛ መለከት እየነፉ የአማራ ሰዎች ከኬልቄዶን ሰዎች ጋር በለቅሶ ልማድ አንድ ስለሆኑ በእንዲህ አይነት ሲያለቅሱ ኖሩ። ነገር ግን በለቅሶ አንድ ቢሆኑ በሃይማኖት የተለያዩ ናቸው። መኖሩን ከሰሙ በኋላም ከወንድሞቹና ከአገሩ ሰዎች ብዙ ሰው አስከትለው የደብረ ሊባኖስ መምህር የሚሆን ከአባ መርቆሪዎስ ጋር እናት አባቱ ወደ እርሱ መጡ። ደብረ ሊባኖስም በደረሱ ጊዜ ወደ አገራቸው እንዲወስዱት ልጃቸው አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖስ እጨጌ አቡነ መርሃ ክርስቶስን ለመኑ። አባ መርሐ ክርስቶስም ይህን ሰምቶ በዓለማዊ ስራ ምንኩስናውን ልታፈርሱ ወደ ተውም ዓለም ልትመልሱ ትወዳላችሁን ብሎ በእናት በአባቱ ላይ ተቆጣ። እኔ እርሱን አልሰጣችሁምና ተመልሳችሁ ወደ አገራችሁ ሂዱ አላቸው። እያሱ ልጃችን ሀገሩ ደርሶ አንድ ጊዜ ወደ አንተ ይመለሳል ብለው ከመምህሩ ፊት ስጠን ብለው ብዙ ስላለቀሱ፣ ከዚህም በኋላ በእግዚአብሔር ፈቃድ ሰጣቸውና ሀገሩም ከደረሰ በኋላ የቀደመ ስራውን አልተውም። ከባህር ውስጥ ቆመው ሰውነቱን በአለንጋ እየገረፈ ማቅ ለብሶ አራት አራት መቶ እየሰገደ ይጋደል ነበር እንጂ የቀድሞውን ስራ አልተወም። ይህም ሁሉ ሥራ ውስጥ በሌሊት ነው። በማዓልትና በሌሊት መዝሙረ ዳዊትን ሳያቋርጥ እየደገመ አባቶቻችን ሐዋርያት እንዳዘዙ አቆጣሮውን እያደረሰ አቁጣሮውን እያደረሰ አንቀጸ ብርሃንን በየጊዜ እየደገመ አቁጣሮውንም ካደረሰ በኋላ ቀን ወንጌል ዮሐንስን ይጸልይ ነበር። ትድካም ብዛትም የተነሳ ሰውነቱ ሻከረ። እንዲህ ባለ ሥራ ሳለ ቅዱሳንን ትፈልግ ዘንድ ወደ ሌላይቱ አገር ሂድ እንጂ በዘመዶች መካከል ለምን ትኖራለ? የሚል ሐሳብ መጣበት። ይህንንም ሲያስብ ቅዱስ ሚካኤል ተገልጦ መንግሥተ ሰማያት የምትወርስ የምትወረስ ወደ ፊት ናትና እርፍን ይዞ ወደ ኋላ የሚያርስ ስለሌለ ልቦና በጎ ነገርን አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየውም ከአገር ወጥቶ ለሸዋ ምስራቅ ወደምትሆን ሀገር ሄዶ ቁትርፍ ወደምትባለው ሀገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽንት በሰውነቷ እርጅና ድካም ለምትሆን ሊያ ለምትባል አንዲት ሴት ራእይ ተገለጸላት። ራእይዋም ግሩም የሚሆን መልአክ ተገልጦ የምትፈለጊውን መንፈሳዊ ስራን የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ እኔ ልክልሻለሁ የሚል ነው። ንዑድ ክቡር የሚሆን አባ እያሱ ግን ቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በርም ቆሞ ክፈቱልኝ ክፈቱልኝ እያለ በሩሩን ሲመታ ሰዎቹ ከቤት ወጥተው ከወዴት መጣህ ብለው ስለጠየቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቱ ይህን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣሁ ይላል አሏት። ያችን ባልቴት ይህን ሰምታ በህልሜ ያየሁት ራእይ ደረሰልኝ ስትል አጨበጨበች። ምን አየሽ ብለው ጠየቋት። መልኩ ግሩም የሆነ ሰው ተገልጦልኝ የምትሽውን መንፈሳዊ ነገርን ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ ልክልሽ አለው ብሎኛል አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለቻቸው። ሰዎቹ ወደ እርሱ ወጥተው ሊያ ጠይቁት ብላ እንደ ላከቻቸው ስሙን ጠየቁት። አባ ኢያሱም በዚህች አገር ለመኖር ወዳለውና ስሜን የነገርኳቸው እንደሆነ የአገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ ስሜን ልለውጥ ብሎ መልአክ ለሊያ እንደ ነገራት ስሙን ለውጦ ዮሐንስ ነው አላቸው። እነርሱም እየተፋጠኑ ወደ ቤት ገብተው ለደከመች ሊያ ለምትባል ሴት ስሙ ዮሐንስ እንደሆነ ነገሯት። ፈጽሞ ደስ ካላት በኋላ ለፈጣሪ እግዚአብሔር ድካሜን አይቶ የሰጠኝን አገልጋይን አምጡልኝ አለች። ቅዱስ ኢያሱን ባስገቡትም ጊዜ ሊያም ደስ ብሏት አክብራ ከሳመች በኋላ በመልካም ወንበር አስቀመጠችው። ድካሜን ለማረቅ ለማራቅ በእግዚአብሔር ፈቃድ ልትረዳኝ ወደ እኔ የመጣህ አባቴ ሆይ አመጣጠ መልካም ነው፣ ደህና ነህን? አለችው። ቅዱስ ኢያሱም ወዴት ታውቂኝና ይህን አልሽኝ? አላት። የተመረጠ ሊያም አስቀድማ ወደ እርሷ እንዲመጣ ያየችውን ራእይ ሁሉ ከመጀመሪያ እስከ መጨረሻ ያለውን ተርካ ነገረችው። አባያሱም ይህን ራእይ ሰምቶ አድንቆ በእግዚአብሔር ፈቃድ እንዳገለግልሽ ያጽናኝ እንጂ በተቻለኝ ያገለግልሽ አለው አላት። ከዚህ ዓለም በሞት እስክትለይ ድረስ የምትወደውን መንፈሳዊ ሥራ እየፈጸመ ሲያገለግላትም ኖረ። አባያሱም ክብርት ከምትሆን ሊያቤት ሳለ አባ ሀብተ ማርያም መጥቶ ተገናኘው። ከእርሱ ጋር ፍቅርን ስላጸና እንደ በጎ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔርም ለአባ ሀብተ ማርያም በጋር ተገልጾ እንዳንተ ወደዋለሁና በፊትም በኋላም የገለጽኩልህን ሚስጥር ለአባ እያሱ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱን እናቱን፣ ወንድሞቹን፣ ዘመዶቹን የወዳጅ ፍቅርን ትቶ በመንፈስ ቅዱስ ብቻ የተዛመዳትን ቅድስት ሊያን ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልኮ ይጠቅመሃልና ንገረው አለው። አባታችንም አቡነ ሀብተ ማርያም ይህንን ሰምቶ ሰገደና ላናገረው ቃለ እግዚአብሔር እሺ ጌታ አለው። ወዲያውኑ አባታችን አቡነ ሀብተ ማርያም አባ እያሱን ጠርቶ ያዘዘህን የአምላክህን የእግዚአብሔርን ቃል ስማ ልንገርህ፣ የታዘዝሁትንም በፈቃድ እግዚአብሔር ያየሁትንም የተሰወረ ምስጥርን ነግር ዘንድ ነውና ብሎ ምስጥርን ሁሉ ነገረው። አባ ኢያሱም ይህን ነገር ግሩም ምስጢር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሰው ሲሆን እንዴት ለዚህ ጸጋ መብቃት ይችላል? አለ አይሆንም። እኔ እንደምለው ግን ይህ መነኩሲ ሐሰት ነገር ተናገረ ከመጽሐፍ የሌለውንም ብሎ ናቀበት፣ አቃለለበትም። ያን ጊዜም አባታችን አባ ሀብተ ማርያምም በህሊናው እንደ ናቀው እንዳቃለለውም አውቆ ልጅ ሆይ፣ በልብህ ውስጥ ክፉ ነገር ለምን ገባ? እኔን ይህን ምስጢር አምላክ ነግርህ ዘንድ አልወደድሁም። ነገር ግን እርሱ ነግርህ ዘንድ ከዚህ በፊት የነገረኝንና በኋላም የነገረኝን ነግርህ ዘንድ አዘዘኝ እንጂ። አሁንም እውነተኛ መነኩሴ ከሆን ሱባኤ ገብተህ ሐሰቱንና እውነቱን ተረዳዋለው። ያን ጊዜ አባ እያሱ በጣም ተቆጣና እኔ ሳላቃለልኩህም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀውን ምስጢር አምላክ እንዴት ማወቅ ይቻላል? አልሁ እንጂ አለው። አቡነ ሀብተ ማርያምም ወዳጅ ከወዳጅ ጋር እንደሚናገር እግዚአብሔር በጋህድ የነገረኝን ነው እንጂ ከፈጣሪ ያላገኘሁትን በሐሰት በሕልም ወይም በራእይ ያየሁ ብዬ የነገርኩ አይደለም ብሎ ብሎ አለው። እውነት ከተናገርን ልቡና እውነት ከተናገርን ልቦና ሲያውቅ በሐሰት አልናኩህም፣ አላቃለልኩህም የሚያልከው እውነት ነውን? አለው። አምላክ ግን የተሰወረውን ሁሉ ያያል። የሰው ልብ ቀርቶ የአራዊት የእንስሳት፣ የአዋፍ ልብ የሚያስበውንም እንኳን በእርሱ ዘንድ ግልጽ ነው አለው። ከዚህ በኋላ ምልክት እንዲሆነው ከልጅነቱ እስከ እውቀቱ የሠራውን ኃጢአት ሁሉ አንድ በአንድ ዘርዝሮ ነገረው። ከንጽሐ ልቡና ማዕረግ ደርሶ ነበርና የነገረው ነገር ከእግዚአብሔር መሆኑንም ገልጾ ነገረው። ዳግመኛም ይህን ኃጢአትን ለመምህረ ንስሐ ተናዘዝ ይህን ኃጢአት ግን ለካህን አልተናዘዝክም። ረስተ ስላልተናዘዝህ የእግዚአብሔርን ቃል ወደ ኋላ ጥልሃል። በመጽሐፈ ኪዳን በኃጢአት የወደቀ ቢኖር ኃጢአቱን አይርሳ ኃጢአቱ የማይረሳ ነውና እንዳለ በተዘነጋህ ኃጢአት በተዘነጋህ ኃጢአት ምክንያትም በልብህ የገባህ ሰይጣን መንፈስ ቅዱስን እንድትዋሽ አደረገ። ልጄ እያስ ሆይ ነገር የእውነትም እንደሆነ ወይም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረው ነገር ሁሉ እጹብ ስለሆነበት ሊመልስለት ስላልቻለ ማስተባበል አልሆነለትምና አድንቆ ዝም አለ። አባ ኢያሱም አቡነ ሀብተ ማርያምን አባቴ ወይ አስቀይሜሀለሁና ስለ ፈጣሪያችን ስለ እግዚአብሔር ብለ ይቅር በለኝ አለው። አባታችን አቡነ ሀብተ ማርያምም እኔስ የወልደ እግዚአብሔር ተገዥ ነኝና ምርህ አለሁ። ነገር ግን በእኔ አድሮ የነገረህን ቃለ እግዚአብሔር ሀሰተኛ አድርገኸዋልና እግዚአብሔርን ይቅር በላይ ማለት አለብህ አለው። አሁንም ተመልሰ ወደ ቤትህ ግባ። ከኔ ጋር ስለቆየህ የምትረዳት ደካማ ሊያ እንዳታዝንብኝ፣ ነገ እንደምን እንዳደር እንዳደር መጥተህ ንገረኝ አለው። አባያሱም ከእርሱ ተለይቶ ወደ ቤቱ ከገባ በኋላ ሊያን በሀገራችሁ አባ ሀብተ ማርያምን ምን ይሉታል ብሎ ጠየቃት። ከነጽሮተ ስሉስ ቅዱስ የደረሰች ሊያም አባ ሀብተ ማርያም ብዙ ምስጢር የሚያውቅ እግዚአብሔርን የሚፈራ የበቃ መነኩሴ ነው ይሉታል አለችው እንደ ሙሴ ኃላፊያትን መጽሐያትን የሚያውቅ ከእግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችው አባያሱም ይህ ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቡ ጥርጥር ስለጸናበት ነገሯን አልተቀበለም በዚያችም ሌሊት እህል ውሃን ሳይቀምስ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስም በመጥራት ጸሎተ ንዋምን ለማድረስ ቆመ። ምዕመናንን ንውሃቤ በሚልበት ጊዜ ካንቺ ጋር እንኖር ዘንድ ጌታን ያጠቡ ጡቶችሽ ያቀፉ እጆችሽ ይጠብቀን የሚል ሲደርስ፣ ያን ጊዜ ድንገተኛ መብረቅ በፊቱ ብልጭ አለ። የቆመባትም ምድር ተነዋወጠች። እጅግም ፈርቶ ወደ ምድር ወደቀ። እንደ በድንም ሆነ። በዚያች ሌሊት የማያውቀውን ነገር እየሰማ አባያሱ በግንባሩ ወድቆ አደረ። ወደ ንጋት አካባቢ ሲሆንም አባያሱ ተነሳ፣ አባያሱ ተነሳ የሚል ቃል ሰማ። መልአኩም እጆቹን ይዞ በእግሮቹ አቆመው። በልስኪ ጻድቅ ሀብተ ማርያምን በመናቀህና በማቃለልህ ምክንያት የደረሰብህን የፈጣሪ ግርማ ታላቅነትና ኃያልነትንም ተመልከት አስተውላለው አሁንም የሚነግርህን ሁሉ እመነው። አሁንም የሚነግርህን ሁሉ እመነው። ነፍስህና ስጋ ከእርሱ እስከ ዘላለም አይለይምና ለዘላለም ከእርሱ ጋር ትኖራለህ እንጂ ወዲያውም በግሃ እታየውና እኔ ቅዱስ ሚካኤል ሊቀ መላእክት ነኝ። አስቀድሜ በልጅነትህ በህልምህም የታየው እኔ ነኝ። አሁን ግን በግልጽ እታይህ ዘንድ አምላኬ አዘዘኝ፣ በግልጽ ፊት ለፊትም እናገርህ ዘንድ አለው። አሁንም አምላክህ ሊያጠፋ ፈልጎ ቢሆን ለማጥፋት የተወሰኑትን መላእክተ መዓት ወደ አንተ በላከ ነበር። ነገር ግን የይቅርታና የምረት መልአክ የሆንኩ እኔን በሰላም መነግር ዘንድ አዘዘኝና መጣው። አሁንም እያሱ፣ ብዙዎች በዚህ ጻድቅ በአባ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎቹ በተሰጠው ቃል ኪዳንና ክብርም ስሙን ጠርተውት በሕይወት ይኖራሉና ነገር ግን መድኃኔ ዓለም በራሱ ሲምል ሰማሁ የሚንቁትን የሚያቃልሉትን አልምራቸውም፣ የሚወዱትንም አልተዋቸውም አልጠላቸውምም፣ ወደ ዘላለም ደስታም ይገባሉ፣ ሲል ሰምቻለሁ ብሎ የመላእክት አለቃ ቅዱስ ሚካኤል ከነገረው በኋላ ተሰወረው። ያን ጊዜ ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱም ዘንድ ደርሶ ከእግሩ ስር ወደቀ። እንደ አበደም ሰው ከፊቱ ተንከባለለና ቅዱስ አባቴ ሆይ፣ ቅድስናህንም እማልዳለሁ። ማረኝ። ባንተ ምክንያት በዚህ ሌሊት ጥኑ ቁጣ ደርሶብኛልና ይቅርበለኝ አባቴ በድያለሁና አለው። ይህንንም ሲናገር ካይኖቹ እንባውን ያለ መጠን ያፈስ ነበር። ክቡር አባታችን አቡነ ሀብተ ማርያምም ልጄ በአንተ ላይ ምን የደረሰብህ ነገር አለ አለው። ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትንም የአብርሃምን ፈጣሪ ያደረገበትን የብርሃን መብረቅ ከፊቱ እንደ ወደቀ ቅዱስ ሚካኤልም ታይቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያምም ልጅ ሆይ የመላእክት አለቃ ቅዱስ ሚካኤልን በምን መልክ በምን አይነትስ አየኸው? ምንስ ይመስላል? አለው አባያሱም የመላእክት አለቃ ቅዱስ ሚካኤልን በእጁ የወርቅ ዘንግ ትምህርተ መስቀል የሆነና በበትረ ወርቁ ላይም ማንም ሊያነበው የማይቻል የስላሴ ስም የተጻፈበትና በክንፎቹ ትምህርተ መስቀልና የአምላክ ምስጢር በቀስተ ደመና ያለበት ሆኖ አየሁ አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤልንም በእውነት አይተኸዋል አይተሃል ብሎ ከወደቀበት ቦታ አንስቶ አንገቱን አቅፎ ሳመው። አቡነ ሀብተ ማርያምም ልብ በጎ ነገር አስቧል፣ አፍም እውነትን ነገርን ተናግሯልና እግዚአብሔር አጢአትህን ሁሉ ይቅር ይበልህ አለው። ሐዋርያው ቅዱስ ዮሐንስ ቃል ሥጋ ኮነ የሚለውን መምህር እንጂ ቃል ሥጋ ኮነ የማይለውን መምህር አትቀበሉት እንዳለ ከእግዚአብሔር ዘንድ ተረዱ እንጂ የተጻፈ ሁሉ እኛ ልንመክርበት ስለተጻፈ ነገሬም ባትጠራጠር እኔ ንቀኸኝም ባላቃለልከኝ፣ ቅዱስ ሚካኤል ባልተገለጸልህም ነበር ልቦናም ባልተመለሰም ነበር ቢለው፣ ለቅሶ ወንቶ ኢያሱም አቡነ ሀብተ ማርያምን ትናንት የነገርከኝ የተረሳኝ ኃጢአቴን አስቀድሜ ለማን ልንገረው? አለው። አቡነ ሀብተ ማርያምም ስምህ ኢያሱ አይደለም ስምህ ኢያሱ አይደለም ቢለው ኢያሱም ክቡር አባቴ፣ እስከዚህ ድረስ ስሜ ዮሐንስ ይባል ነበር ይባል ነበር አለው። ምድረ ቁትር በደረሰ ጊዜ ዘመዶቹ እንዳያውቁት ራሱ ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና አቡነ ሀብተ ማርያምም ስምህን ስለለወት የረሳኸውን ኀጢአትን ሁሉ ሂደ ለዘካርያስ ቀሲስ ንገረው፣ አለው። ንዑድ ኢያሱም ሂዶ ኀጢአቱንም በደሉንም ሁሉ ለቄስ ዘካርያስ ነገረው። ይኸውም ቀሲስ የአባታችን የአቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱም ዘካርያስ እንደሚገባ አድርጎ ንስሐውን ሰጠው። አባ ኢያሱም ከዚያች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉንም ሲስመው ከእርሱ ጋር አለ። የሱራፌል ወገኖች በተዛመዱት ቅድስት ድንግል መቤታችንም በተነጋገረችው ጊዜ ከእርሱ አልተለየም። መላእክት ሲጎበኙት፣ ነቢያትም ሲያነጋግሩት አብሮት ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታትም ሲባርኩት ከእርሱ ጋር አብሮ ነበር። ተራራን በመዞር ተራራን በመዞር ጊዜ፣ ድንቅ ስራን በሚሰራበት ጊዜ፣ ወደ በረሃን በገሰገሰ ጊዜ፣ በአንድ ቦታን በጸና ጊዜ ከርሱ ጋር ነበር። ወፊቱም ባለቀሰችበት ጊዜ ትጓን መላእክትም ቦታውን ረበው በከበቡ ጊዜ ከርሱ አልተለየም። በተሰጠው ሥልጣን ሁለቱን አጋንን ታስጥሞ አንዱን ጋኔን በለመለመው ተራራ በተወም ጊዜ አብሮት ነበረ። ከተሰወሩ ቅዱሳን በተገናኘም ጊዜ፣ የእሳተ መለኮትን ነገር በተናገረ ጊዜ ከእርሱ ጋር አብሮ ነበር። የጌታን ቃል በሚሰማበት ጊዜ ተገልጾለት ትንቢትን በሚናገርበት ጊዜ ከእርሱ ጋር አይኖር ነበር። እንደ መላእክት በክንፍ በበረረም ጊዜ የምሕረትም ጠል በላዩ ላይ በወረደም ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደ ሰማ የአጋትን ውሃ ነገር በሰማ ጊዜ እጹብንም ነገር በሠራ ጊዜ አልተለየውም። ተላላፊውም በሽታ ገስጾ ህሙማኑንም ባዳነው ጊዜ ከእርሱ ጋር ነበር። በኋላም ሲከተል፣ በፊቴም ሲሄድ ያለ እርሱ ፈቃድ ተለይቶ አይሄድም ነበር። አባ ይህን ሁሉ ባየ ጊዜ የአቡነ ሀብተ ማርያምን ገጽ ከማየት ፈርቶ የሚያደርገውንና ያሰበውንም ሁሉ ይነግረው ነበር። እርሱም ቀኖና ይሰጥ ዘንድ ለቄሱ ንገረውና ቄሱም እንደሚገባ ቀኖና ይስተ አለው። አቡነ ሀብተ ማርያምም እስከዚህ ጊዜ ድረስ ማይረግ ቅስና አልተሾመም ነበርና በዚያን ዘመንም በእግዚአብሔር ፈቃድ ሁለቱም ተነስተው ሄደው በአንድ ቀን የቅስናን ማዕረግ ተሾሙ። አባታችን አቡነ ሀብተ ማርያምም ቅዱስ ኢያሱን የተሰወረው ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከአስራ ሁለቱ እጅግ ቁጥራቸው የሚበዛ ልዑል እግዚአብሔርን የሚያገለግሉ ብዙ ቅዱሳኖች ነበሩ። እሊህም አባ ዮሐንስ ከማ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላሉ። ሁሉንም ስም ለመጥራት ስለማይቻለን ቁጥራቸውም ስለበዛ አልጻፍናቸውም። አባታችን አቡነ ሀብተ ማርያምና አባያሱ በእንዲህ አይነቱ አብረው እያሉ የኤልያስ በረከት በኤልሳ እንዳደረ ያን ጊዜ የአቡነ ሀብተ ማርያምም ሀብተ መንፈስ በእያሱ ባደረ ጊዜ እንደ አባቱ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ የሆነ ክቡራን የሚሆኑ የእነኚ የቅዱሳን ጸሎት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። ልመናው ክብሩ በእውነት ይደርብንና ዳግመኛም አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ሆዱን የታመመ አንድ ሰው ነበር። ከእለታት በአንድ እለትም ወደ አባታችን ወደ አቡነ ሀብተ ማርያም ገዳም ሄዶ አቤቱ አባታችን የዚህን ዓለም ሰዎች አዳንሃቸው ሲሉ እንደ ሰማው እኔንም ከጽኑ ደዌ አድነኝ ብሎ አምኖ ሰገደና ከመሬቱ አፈር አንስቶ በውሃ በጥብጦ በጠጣ ጊዜ ያን ጊዜ ይህን ባካደረገው በኋላ ፈጥኖ ከበሽታው ስለዳነ ዳነ። ፈጽሞ በጣም ደስ አለው። ልመናው ክብሩ በረከቱም